በአፍሪካ ደረጃ ለ35ኛ ጊዜ በሀገራችን ደግሞ ለ4ኛ ጊዜ የነገ ሀገር ተረካቢ ትውልድ ለማነስ ለማነጽ ህፃናት ተኮር ተግባራት እናከናውን በሚል መሪ ቃል ለሚከበረው የአፍሪካ የህፃናት ቀን አመታዊ በዓል በሰላም አደረሳችሁ አደረሰ። እንደ አውሮፓውያን አቆጣጠር በ1976 የዛሬ 49 ዓመት ጁን 16 ወይም ደግሞ በሀገራችን ሰኔ 9 በደቡብ አፍሪካ በነበረው የአፓርታይድ መንግስት አገዛዝ የተቀረጸው ስርዓተ ትምህርት ተቃውሞ በቋንቋችን መማር አለብን ትምህርት ይገባናል በሚል ጥያቄያቸውን ለማቅረብ እና ድምፃቸውን ለማሰማት ተቃውሟቸውን በሰላማዊ መንገድ ለመግለጽ ወደ አደባባይ መውጣታቸው ምክንያት የደቡብ አፍሪካ አፓርታይድ መንግስት ወታደሮች በከፈቱት ተኩስ እሩምታ በመቶዎች ለሚቆጠሩ ተማሪዎች ለሞት እና በሺዎች ለሚቆጠሩ መብት ሰልፍ ምክንያት ሆኗል። በወቅቱ በሰልፍ ላይ የተሰለፉ መስዋዕት የሆኑ ተማሪዎችን ለማሰብ ብቻ ሳይሆን የአፍሪካ መንግስት ለህፃናት መብቶችና ደህንነት መጠበቅ ቃል እንዲገቡና አስኖ አጽኖ ሰጥተው በቁጠኝነት እንዲንቀሳቀሱ የአፍሪካ ህብረት መሪዎች ጉባኤ በየዓመቱ እንደ ኤሮፓን አቆጣጠር ጁን 16 ወይም ደግሞ በሀገራችን ሰኔ ዘጠኝ የአፍሪካ ህፃናት ከሆኑ የህፃናት ትርጉም ያለው ተሳትፎና ተጠቃሚነት በሚያረጋግጥ መልኩ በተለያዩ አጀንዳዎች ተከብሮ እንዲሁም ለሁሉም ህብረት ሀገራት ባስተላለፈው ውሳኔ መሰረት እንደ ኤሮፒያን አቆጣጠር በ1991 ጀምሮ በሀገር አቀፍ ደረጃ ሆነ በክልል ደረጃ ቀኑ በተለያዩ መልዕክቶች፣ ዝግጅቶች እየተከበረ ይገኛል። ቀኑ እንዲከበር ሲወሰንም ያለፈውን ዘግናኝና ዘግናኛ አገዛዝ ለማስታወስ ብቻ ሳይሆን የአፍሪካ መንግስታት ለህፃናት መብቶችና ደህንነት መጠበቅ ቃል እንዲገቡና አጽንኦት ሰጠው በቁርጠኝነት እንዲቀሳቀሱ ለማድረግ ነው። መንግስት የህፃናት መብትና ጥቅሞቻቸውን የሚያከብሩ ዓለም አቀፋዊና ሀገራዊ ስምምነቶችን ከማጽደቁም በላይ የሀገሪቱ የህግ አካል ሲሆን በማድረግ ዲሞክራሲን እና መልካም አስተዳደርን ለማስፈን ቁርጠኛ አቋም በመያዝ በመንቀሳቀስ ላይ ይገኛል። ለዚህም ህገ መንግስቱ የተደነገጉ የህፃናት መብቶች እንዲከበሩና ተጠቃሚ እንዲሆኑ ለማድረግ የተለያዩ የህግና የፖሊሲ ማሻሻያ እርምጃዎች የወሰነ ሲሆን የሚወጡትም እቅድና ፕሮግራሞች የህፃናትን ጉዳይ ከግንዛቤ ውስጥ ያስገቡ ሆነው እንዲቀረጹና ተግባራዊ እንዲሆኑ ማድረጉ በርካታ ውጤቶች ተመዝግቧል። ውድ የበዓሉ ባለቤት የሆናችሁ ህፃናት፣ የተከበራችሁ ጥሪ የተደረገላችሁ ዝሎች፣ ክቡራትና ክቡራን፣ ምንም እንኳን መንግስት በኢኮኖሚና በማህበራዊ ፖለቲካዊ ልማት መስኮች ፈጣን እድገት ለማምጣት ልዩ ትኩረት ከተሰጣቸው የህብረተሰብ ክፍሎች ውስጥ ህፃናት በቀዳሚነት የሚታወሱ መሆናቸው እንደተጠበቀ ሆኖ ከድህነትና ማህበራዊ ቀውስ ውስጥ ከነበሩት የክልላችን ማህበረሰቦች የተፈጠሩ ህጻናት ከሁሉም የማህበረሰብ ክፍሎች ይልቅ ለችግርና ለጉዳት የተጋለጡ ሆነው ለዘመናት ቆይተዋል። በክልላችን በተፈጥሮ ሆነ በሰው ሰራሽ ችግሮች ምክንያት ወላጆቻቸውን ያጡ በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙ ህጻናት ቁጥር ከፍተኛ ነው። አሁንም በክልላችን አማራጭ ሲያጡ ጎዳና ላይ ኑሯቸውን ያደረጉ ህገወጥ ዝውውርና የጉልበት ብዝበዛ የሚደርስባቸው ለተለያዩ ጥቃቶች፣ ጎጂ ልማዳዊ ድርጊቶች ሰለባ ይሆኑ በዋናነትም በክልላችን በተፈጠረው የጸጥታ ችግር ምክንያት የትምህርት አገልግሎት የማያገኙ ህፃናት ቁጥር ቀላል ቢባል አይደለም። እነዚህም በአይነትም በይዘትም የተለያዩትን ውስብስብ የሆኑትን ችግሮች ለመፍታትና የባለድርሻ አካላት ቅንጅታዊ አሰራሩ ትኩረት ወሳኝ ነው። በመሆኑም በቢሯችን ይህንን መሰል ችግሮችን ለመቅረፍ የተለያዩ ስልቶችን እየነደፍን እየቀረጽ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በቅንጅት በመስራት ላይ ይገኛል። ውድ የባሉ ተሳታፊዎች በክልላችን ህጻናት ላይ የሚታየውን የማህበራዊና ስነልቦናዊ የኢኮኖሚ ችግሮች ለመቅረፍ ቢሯችን የክልሉ መንግስት ከሚያደርገው ጥረት ጎን ለጎን በየትኛውም ስራ የህፃናት ጥቅም ሊያስቀድምና ሊያስከብር በሚችሉ ሁኔታ እጅ ለእጅ ተያይዘን መረባረብ ይኖርብናል። እለቱ በነዚህ መሪ ሐሳብ ማክበር ያስፈለገበት ምክንያት በህፃናት መብትና ደህንነት ዙሪያ ሰፊ የግንዛቤ ንቅናቄ ስራዎች በመስራት የህፃናት መብትና ደህንነት ተሳትፏቸውና ተጠቃሚነታቸው በማረጋገጥ የዛሬ ትውልድና የሀገር ባለቤት ቢሆኑ ዝግጁ ማድረግ የሚያስችሉ የተለያዩ ተግባራትን ማከናወን ሲሆን፣ በዋናነትም ህፃናት የሚኖሩበትን አካባቢ ነባራዊ ሁኔታውን በመገንዘብ በሀገር ግንባታ ላይ እውቀት እንዲኖራቸው ህፃናት የተፈጥሮ ሀብቶቻቸው ከሆነ በመንግስት ደረጃ የተሰሩ የልማት ስራዎችን አካባቢያቸው ጉብኝት ፕሮግራም በማዘጋጀት እንዲያውቁት ማድረግ፣ በተለያዩ ምክንያቶች ህፃናት ማሳደጊያዎች ውስጥ የሚገኙ ህፃናት ቤተሰብ በማዘጋጀት በአደራ ወና በቡድ ፍቻ እንዲሰጡ ማድረግ፣ ህፃናት ከጥቃት መከላከልና ጥቃት አድራሾች ተገቢው ቅጣት እንዲያገኙ ማድረግ፣ ለህጻናት የሚመደብ በጀቶች ትኩረት እንዲያገኙ የግንዛቤ ማስጨመጫ ፕሮግራሞችን ማዘጋጀት የመሳሰሉት ተግባራትን በማከናወን የህፃናት መብትና ፍትሃዊ ተጠቃሚነትን በማረጋገጥ ሰፋ ያሉ ስራዎችን ግልተጥለው እየተሰሩ የመጡ ናቸው። በዚህም ባሻገር በክልላችን ያሉ ህፃናት ከተለያዩ ጥቃቶች መጠበቅና በተለያዩ ምክንያቶች ወላጆቻቸውን ያጡና ለችግር የተጋለጡ ህፃናት ያሉ በመሆኑና በየአካባቢያቸው እየተደገፉና እንክብካቤ እየተደረገላቸው ናቸው። ሰብአዊ መብታቸውና ደህንነታቸው ተጠብቆ እንዲያሉ ለማስቻልና የህፃናት መብትና ጥበቃን አስፈልግቶ ለህብረተሰቡ ግንዛቤ በመፍጠር የነገ ሀገር ተረካቢ የሆኑ ህፃናት በተለይ ደግሞ ህፃናት ካሉባቸው ችግሮች ተላቀው የተሻለ ህይወት መምራት እንዲችሉ ሀገራችን የሚጠቀሙ ዜጎች እንዲሆኑ አስፈላጊውንና ቀጣይነት ያለው ድጋፍ በማድረግ ሁላችንም ማህበራዊ ነታችን ንወጣ በሚያስችል መልኩና ለዚህ ህፃናት መብትና ደህንነት መከበር ትኩረት ሰጥተው መስራት እንደሚገባ ሁሉም ባለድርሻ አካላት ለጉዳዩ አጽንኦት ሰጥተው እንዲሰጡበት ለማድረግ ነው። ስለሆነ ህፃናት በተደራጀ ሁኔታ ድምፃቸውን ለማሰማት እንዲችሉ ምቹ ሁኔታዎችን ከሚፈጥሩ ተግባራት መካከል እውነቶችን ማክበርና ህብረተሰቡ ሁሉ እውቅና ኖሮት በክልሉ የሚገኙ ህጻናት መብቶቻቸው እንዲከበሩ በማድረግ ረገድ የበኩላችሁን አስተዋጽኦ እንዲያበረክቱ ማስቻል የሚለው አንዱ ሲሆን ይህ መርህ በአባል ሀገራቱ ዘንድ ሰፊ ተቀባይነት ማግኘቱ ቀኑን ትኩረት ሰጥቶ ወቅታዊና ተጨባጭ ሁኔታዎችን መሰረት አድርገው በተቀረጹ ጉሞች መሰረት በክልል፣ በዞን፣ በወረዳ ደረጃ ልዩ ልዩ ዝግጅቶች ሲከበሩ ቆይተዋል፣ በመከበርም ላይ ይገኛሉ። በዋናነት ባለፉት ሁለት ወራት ጊዜ ውስጥ የተከናወኑ ዋና ዋና ተግባራት መካከል ህፃናት የሚኖርበትን አካባቢ ነባራዊ ሁኔታው እንዲገነዘቡ በማድረግ ህፃናት በሀገር ግንባታ ውስጥ ላይ እውቀት እንዲኖራቸው፣ በአካባቢያቸው የሚገኙ የተፈጥሮና ሰው ሰራሽ ሀብቶች እንዲገነዘቡ፣ የተሰሩ የልማት ስራዎችን እንዲያውቁ፣ ህፃናት ልዩ የፈጠራ ስራዎቻቸውን እንዲያቀርቡ፣ በተለያየ ምክንያት ህጻናት ማሳደጊያ ውስጥ የሚገኙ ህጻናት ቤተሰብ በማዘጋጀት ባደራና በጉድፈቻ ብቁ ለሆኑ ቤተሰቦች እንዲሰጡ የማድረግ ስራ፣ ህጻናት ከጥቃት ለመከላከልና ጥቃት አራሹ ተገቢውን ቅጣት እንዲያገኙ በማድረግ በኩል ከትምህርት ሴክተሩ ጋር በመቀናጀት ትምህርታቸውን በተለያየ ምክንያት ያቋረጡ ህጻናት ለቀጣይ አመት የህጻናት ትምህርት ተሳትፎ ለማጎልበት እና የትምህርት ተደራሽነት በማስፋት መብታቸው እንዲረጋግጥ የሚያስችሉ ትርጉም ያላቸው ተግባራት እንዲያገኙ ለችግር ለተጋለጡ ህጻናት መንግስትና መንግስታዊ ያልሆኑ አጋር አካላትን፣ ማህበረሰቡን፣ የሃይማኖት ተቋማትና የሴቶች የልማት ህብረቶች፣ የህፃናት መብቶችና ጥበቃ ኮሚቴ አባላትን፣ የህፃናት ፓርላማ አባላትን በማስተባበር ለአንድ ህፃን ደብተር ለአንድ ህፃን ደብተሩን እናንተ ትምህርቱን ለሱ በሚል መልእክት የትምህርት ቁሳቁስ በማሰባሰብ ስራ ተከናውኗል። በአሁኑ ሰዓትም በስፋት እየተከወነ ይገኛል። በመጨረሻም የነገ ሀገር ተረካቢ የሆኑ ህፃናት በተለይ ደግሞ ለችግር የተጋለጡ ህፃናት ካሉበት ነባራዊ ሁኔታ ተላቀው የተሻለ ህይወት መምራት እንዲችሉ በሀገራቸው ሀገራቸውን የሚወዱና የሚጠሙ ዜጎች እንዲሆኑ ችግር ፈች እና ቀጣይነት ያለው ድጋፍ በማድረግ ሁላችንም ማህበራዊ አለመግንኙነታችንና የዜግነት ግዴታችን ልንወጣ ይገባል የሚል መልእክት እያስተላለፉ ለፕሮግራሙ መሳካት ሁሉ አስተዋጽኦ ላበረከቷችሁ የጎንደር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አመራሮችና ባለሙያዎች እንዲሁም በገንዘብ ለደገፋችሁ መንግስታዊና መንግስታዊ ያሉ ድርጅቶችና አጋር አካላት በቢሮውና በቢሮ ደንበኛ ስም ከፍ ያለ ምስጋና እያቀረቡ ስሜ ታምረት ምስጋና ይባላል። ሰባተኛ ክፍል ላይ ከጻድቁ ትምህርት ቤት ነው የመጣሁት። ከጃን ተከል ክፍለ ከተማ ህጻናት የትምህርት ፍላጎት የነገን ተስፋ የነገን ህልምን ማወቅ አለባቸው። ለህፃናት ልዩ ልዩ ፍላጎታቸውን በማሟላት የሚያስፈልጋቸውን ሁሉ በማሟላት ለህፃናት መብታቸውን መጠበቅ ይገባል ማለት እፈልጋለሁ። መንግስት ለህፃናት መብት ትልቅ ድርሻ ማድረግ አለበት። ምክንያቱም ህፃናት ዛሬ አበባ፣ የነገ ፍሬዎች ናቸውና ከመንግስትም፣ ከማህበረሰቡም እና ከተለያዩ ድርጅቶች የግዴታ መብታቸው እንዲጠበቅ ትልቁን ድርሻ መውሰድ አለባቸው። ላለ ስሜ ሌልቶ ናምሮ ይባላል። በጻድቆያንስ ትምህርት የሰባተኛ ክፍል ተማሪ ነኝ። በጃን ተከል ክፍለ ከተማ አስተዳደር ነው የመጣሁትኝ። የጎንደር ከተማ አስተዳደር የህፃናት ፓርላማ ምክትል ፕሬዚዳንት ነኝ። እናትና አባቴን በጣም አድርጌ አመሰግናለሁ። በመቀጠል ደግሞ በጃንተክል ክፍለ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ኃላፊ ቢሮ በሚሰሩት በአጠቃላይ ክብረት ይስጥልኝ እላለሁ። ይህን ኮንሰርት ያዘጋጁልን በጣም አድርጌ አመሰግናለሁ። አሁን ህጻናት ላይ በጣም የጉልበት ብዝበዛ ይካሄዳል። አሁን ባለፈውም ጻድቆ አንስት ትምህርት ቤት ላይ አዘጋጅተ ነው ነበር በህጻናት ጉልበት ብዝበዛ። ይህንም ደግሞ የምንቀርፈው መንግስት ብቻ አይደለም፣ ህዝቡ ብቻ አይደለም። አንድ እጅ ብቻውን አያጨብጭም አይደለም ሁለቱን አጣምረ መስራት ያስፈልገናል። ማህበረሰቡ፣ መንግስት ሁሉም ሰው ሰው ሰው ስለሆነ ይከበር አይደለ። ሰውን በምን አከብርበት ሰዓት ደግሞ አንድ እጅ ብቻ ሳይሆን ያለ ሁለት እጅ ነውና በሁለት እጃችን ማጨብጨብ አለብን ማለት ነው። ሕፃናት የተለያዩ ጉዳት ይደርሱባቸዋል። አስገድዶ መድፈር፣ ያላቻ ጋብቻ፣ ብዙ አይነት ጉዳቶች አሉ። እነሱን መከላከል ያስፈልገናል። እጅና ጓንት ከሆነ መከላከል እንችላለን።